ቢኒ ምርጥ ሰው ማለት ነው። በመጀመሪያ እንኳን ሰላም መጣ ስላየው ደስ ብሎኛል። ሲቀጥል ደግሞ ስለ ሮታና ስለ አብሮሽ መለያየት እና እኛ ራሱ አንድ ቀን ይለያያሉ ብለን አስበን አናቅም። ለእኛ ራሱ የእውነት ነው የምንለ ዱብዳን የሆነብን። ምክንያቱም ሩታና አብረሽ እንዴት እንደመጡ፣ እንዴት እዚህ እንደደረሱ ሁላችንም ስለምናውቅ እንደዚህ የአይነት ውሳኔም ሩታ ትወስናለች ብለን አስብ አናቅም። ግን ወረደም ወጣም ያው ለአንዴና ለመጨረሻ እንግዲህ ጋሼ የመተው ሩታን አስገድደው ለምነዋት ያው እሺ ትላቸዋለች መቼም ለሳቸው ትሸነፋለች ብለን እናስባለንና ጋሼ የመተው እንግዲህ ቢያስታርቁልና ሲያጠፋልና ሩታን በፍጥነት ወደ ቤቷ ቢመልስልን ጥሩ ሀሳብ ነው። አንተ የሚያነሳሃው ሲቀጥል፣ ደግሞ ያው አቤል በነሩታ ውስጥ በጣም የደከመ ልጅ ነው። ያው እሷም እኔ ያለውበትን አታሳዩ ስለምትል ተጨንቆ ነው እሱም በማሀላቸው ተንገላታ። የሚረዳውም ሰው አቤል የሆነት አቷል ቤተሰቦች ማለት ነው። ሩታ እኔ ያለውበትን ቦታ አታሳያቸው፣ ማንንም ሰው አልፈልግም፣ ማንም ሰው እንዳይመጣ ስለምትለው ነው እንጂ በአብርሽና በሩታ መለያየት አቤል ደስተኛ ሆኖ አይደለም። በጣም የደከ የሚጠቀመ ልጅ ቢኖር እንደውም አቤል ነው። አጠገባቸው ሆኖ የሚረዳው ሰው ግን አላገኘም ማለት ነው። እና ሲቀጥል ደግሞ ቢኒ ያነሳው ሀሳብ ልክ ነው። እንጋሽዬ ነው ከቡታጀራ መጣና ሩታ ወደ ቤቷ እንድትገባ እንዲታረቁ አረጋለሁ። እኔ በጣም ነው የከፋኝ። ትናንትና ቪዲዮቻቸውን ሳይ በማልቀስ ሲለያዩ በጣም ነው ያዘንኩ ብሏል። እኛ ራሱ ያልጠበቅነው ነገር ነው። አይ ሩታ ውሳኔዋን ቀይራ ወደ ቤት ትገባለች እንጂ በእንደዚህ አይነት ሁኔታ ሩታ እና ብልሽ አንድ ቀንም ይለያያሉ ብለን አስበንም አናቅም። ያልታሰበ ነገር ነው። በእርግጥ ያው ሴት ና ትሩታ ብዙ ነገር ችላ ነው። በዚህ አጋጣሚ ግን ማለት ነው ጋሼ ከመጡ ልጃቸውን በጣም በደንብ ማለት ነው ስለ ትዳር ምንነት በደንብ ማስተማር አለባቸው። የእውነቴን ነው ጋሼ ከመጡ ልጃቸውን አብረሽህን በደንብ አድርገው በደንብ መመከር መዘከር አለበት ትዳር ምን እንደሆነ ማስተማር አለባቸው ብዬ ነው ማስባቸው። እንዲህ ሁሌ መታረቅ ሁሌ እሺ ትላለች። እች ልጅ እኮ ሰውነ ተሰለች አለቻለ እንደ የሆነ ሰዓት ልክ እንዳሁኑ ትቆርጣለች። እና አብርሽም ያው በጋሼ በደንብ መመከር ትዳር ምን እንደሆነ በደንብ ማወቅ አለበት ብዬ ነው ማስበው። በደንብም ስለ ትዳርም እውቀት የለውም። ብዙ ነገር አብርሽ ብዙ ነገር ይጎለዋል እና ጋሽ እየመተው መቼም እንደሚያስታርቋቸው ሩታዬንም ወደ ቤቷ እንደሚያስገቧት ተስፋ እናደርጋለን። ቢኒ እንግዲህ ዛሬ ቤተሰቦቼ አቤልን አግኝቶ ያው ጋሽዬን ከቡታ ጀራዥ ይመጣለው እንጂ ሩታና ብርሽማ ተለያይተ አይቀሩን። በጣም ነው ያዘንኩት ያሳለፉትን ነገር ስለማቅበት። ትንሽ ቤት ውስጥ እንኳን እያሉ ያሳለፉት ፍቅር እንዴት ደስ ነበረ። አንድ ቀንም ሩታና ብርሽ ይለያያሉ ብዬ አስቤ አላቅም። ትናንት ግን ቪዲዮን ሳይ በጣም ነው ያዘንኩት፣ በጣም ነው አንገቴን የደፋሁት። በጣም የሌላለ እና ሁላችንም አዝነናል፣ ሁላችንም ተከፍተናል። ምክንያቱም ሩታና ብርሽ እንዴት ሆኖ እንደመጡ ሁላችንም ስለምናቅ፣ በተለይ ሩታ ለብርሽ የከፈለችው ዋጋ ይሄ ነው የሚባል አይደለም። እና አልጠበቅ ነውም ግን አሁን እንደሚታረቁልን ተስፋ እናደርጋለን። ማለት ነው ምርጥ ሀሳብ ነው። ቤተሰቦቼ ጋሽዬ ከመጡ ሩታሽ ትላለች፣ ትሸነፋለች። ማንም ሰው ለትልቅ ሰው ይሸነፋልና፣ ግን አብርሽ በጣም መመከር አለበት። በጣም መዘከር መመከር ትዳር ምን እንደሆነ በደንብ ጋሽዬ እውነት ማስተማር አለባቸውና ና አቤላንተንም እናመሰግናለን። ው ለአብርሽም ምርጥ ወንድሙ ጓደኛ ሆነ ለሩታዬም እንደዛው ማለት ነው። በክፉ ጊዜ ያስጠለላቸው ሁላችሁም ታውቃላችሁ አብርሽና ሩታ ተያይዘው የጠፉ ሰዓት እሱ ጋር ነበረ እና ያው አቤላ ደግሞ ዛሬ ያነሳው ሀሳብ እኔ ተመችቶኛል። አንቺ ሻዩ ተመችቶኛል፣ ማለት ነው። ቤተሰቦቼ ጋሽዬን ይዘው መጥተው እንግዲህ ከብታጅራ ጀራ የሩታንና ብርሽ ነገር እንግዲህ ይስተካከላል ብለን የእውነት ተስፋ እናደርጋለን። ልጅም ያላባት ያለ እናት ማደግ የለበትም ማለት ቤተሰቦቼና ሩታዬን ብዙ ዋጋ የከፈለችበት ነውና ወደ ትዳሯ ትመለሳለች ብለን የሁላችን ምኞት ተስፋ ነውና ጋሽዬ እንዲመጡ እንመኛለን። እሳቸው ከመጡ ቢያተልም ግን አብርሽ መዘከራለን።